ሲያደርጋቸው ደግሞ አሁን ዘሰም ያለው ግማት ጸሎት የሚያደርጉ አባቶች አሉ። የጉባኤው ስርዓት ጀመረ ሲያደርስ ጸሎት አድርጋሉ አባቶች አሉ። በዚህ ስርዓት ንሱ ወቅዱስ አቡነ ማትያስ ጊዜ አሁን ባሉ አባቶች በጉባኤዎች ተቀምጠው የሚማሩበት ጊዜ ጸሎት የሚያደርጉ ታላቅ ሽማግሌ አባት ነው። አሁን እንዳየነው ተነስተው ጸሎት ሲያደርጉ ሲጀምሩ ክቡር ጌታው ዶክተር አለም ይላለሙ ጸሎት አሳራጁን አባት ይቀመጡ ይቀመጡ፣ ጳጳሱ ናቸው ጸሎት የሚያደርጉ ጳጳስ እያለ ሰው ያደርጉ ነው አሏቸው። እኛ ባት አላውቁም፣ ተቀመጡ፣ እርስዎ ጳጳሱ ይነሱና ጸሎት ያደርጉ አሏቸው። ሶስት ወቅ ማለት ያሰኛኝ እሳቸው ገና በምንኩስና ደረጃ ነበሩ፣ ጳጳስ አልሆኑ የነበሩት። ደቀ መዛሙርት ገረማቸው። ዛሬ የኔታ ምን ሆናቸው? ጸሎት አሳራጊውን አባት አስቀምጠው እሳቸውን ጸሎት ያደረጉ ያላቸው፣ ግርማቸው በአንቅሮ ያዙት፣ ተተላለቃየን አለሙ ብፁዕ ወቅዱስ አቡነ ማትያስ ዛሬ የኢትዮጵያ ፓትርያርክ እንደሚሆኑ በዚህ ጉባኤ ቤት ተነግሯል። ተነግሮላቸዋልና መምራኖቻችን ይህን ስላቸው እዚህ ያለው የበቁ በብቃት ደረጃ ወደፊት የሚሆነውን ነገር ጳጳስ የሚሆኑትን አስቀድመው እየሾሉ ጳጳስ እያሉ ሊቃውንት መምራን የሚሆኑትን መምራን እያሉ፣ አበምኔቶች በገዳም አበምኔት የሚሆኑትን አበሉነቶች እያሉ ያካሄዱበት ጉባኤ ቤት ነውና ይህ ጉባኤ ቤት ከጊዜ ወደ ጊዜ እየሰፋ ይታያል። በፊት ሀያ ደቀ መዛሙርት ነው የነበሩ። ልክ ይሄ ፈቃድ ሀምሳ ሆኑ። ከዚያ በኋላ ደግሞ በሰባ ሁለቱ አርዴ ልክ ሰባ ሁለት ሆነ ቁጥራቸው። እንደሱ ፈቃድ ደግሞ 120 በ120 ቤተሰብ ልክ ይሆናሉ በማለት ህንጻ ሲሰራ የህንጻ ሲሰራ 120 ሆኑ። አሁን ደግሞ በቁስጥንጥንያ ጉባኤ ተሰብስበው ሎቅዶኒዎስን ያወገዙ ሲሞቹ ወዛ አልወ ትሪት ተፈጓዩ ሲወርና ሊቃውንት መቶ ሃምሳ ናቸው። ወደፊት የኤፌሶን ጉባኤ ይቀጥላል። በታላቁ ሊቅ በቅዱስ ቄርሎስ የተሰበሰበው የተካሄደው ሁለት መቶ ሊቃውንት በኤፌሶን ተሰብስበው ምስጥሩ አስል አውጥተው በየሀገራቸው ይደዋልና በነሱ በሁለት መቶ ሊቃውንት ትልቅ ትልቅ ለማድረግ እቅድ አለ። የመጨረሻው በኒቀያ ጉባኤ በእስክንድሪያው ፓትሪያርክ በቅዱስ ዕለ እስክንድሮስ አፈ ጉባኤነት በቅዱስ አትናቴዎስ ጸሎት ሃይማኖት ሲጻፍ በኒቀያ የተሰበሰቡ አውግዞ ለአውግዞት አሪዮስ በኒቀያ የተሰበሰበው አሪዮስን አውግዘው ተሰርተው፣ አምስቱን መጻሕፍት፣ ጸሎተ ሃይማኖትን፣ ሕንጻ መነኮሳትን፣ ግሩም ቅዳሴን፣ ዳ ነገስትን፣ አንቀጽ ሃያውን፣ አንቀጽ ሲኖዶስ፣ ፈውስ መንፈሳዊ አዘጋጅተው ለዓለም ብርሃን የሆኑ ሶስት መቶ አስራ ስምንት በእነሱ ልክ ሶስት መቶ አስራ ስምንት በማድረግ እንደዚህ ፈቃድ ኮያሪቶ አስባል ና እዚህ አሉት የሚቀባቸው አቦ መነኮሳት፣ ሊቃውንት፣ መምህራን፣ የድጓ መምህራን፣ የአቋቋም መምህራን፣ የዝማሬ መዋስዕት መምህራን፣ ቅዳሴ መምህራን፣ የቅኔ መምህራን ብሉይ ተምረው አዲስ ለመማር አዲስ ተምረው ሊቅ ለመማር ሊቅ ተምረው መጽሐፍ መነኮሳት ለመማር ከኢትዮጵያ ከአራት ማዕዘን የመጡ ሊቃውንቶች ናቸው። ሁሉም በዚህ ዛሬ በተማሪነት ደረጃ ሲታዩ መዋከያ ናቸው፣ መምህራን ናቸው። የቤተ ክርስቲያኒቱን ሙያ ሙሉ በሙሉ የያዙ ሊቃውንቶች ናቸው። የኢትዮጵያ ኦርቶዶክስ ባህር ቤተክርስቲያን ቅዱስ ሲኖዶስ ለዓመት አንድ ሚሊዮን ብር መድቧል። እንግዲህ ሲነግሩስም እንዲያችን እንፈልጋለን። እነዚህ ቁጥራቸው መቶ ሀምሳ የሆኑ ሊቃውንት መምራት አንድም የሚል ዓመት እንግዲህ ለመንፈቅም ጤፍ አልበቃኝም። ጤፍ ገዝተንበታል። ለሶስት ወርም ለአራት ወር የዘይት የወጥህል የሽንኩርት የሰራተኛ ሲሆን ያሉትን ተገኝተን በማድረጉ በእውነት እጅግ እጅግ በጣም ከልብ እናመሰግናለን። እናመሰግናለን እናመሰግናለን፣ ግን ይህንን የምታዩው ሁሉ የሊቃውንቱን ብዛት አይታችሁ ጉባኤውን እንድታግዙ እናሳስባለን። እነዚህ ሊቃውንቶች እዚህ ያሉት ዛሬ ተማሪዎች ናቸው፣ ነገር በውስጥም በውጭ አገር ጳጳሳት ሁነው አበምኔቶች ሁነው የአብነት መምህራን ሁነው ወንበር ተክለው ሰባካያን ሁነው እናንተን የሚያስተምሩ ናቸው። የእናንተ የራሳችሁን ልጆች እያስተማራችሁ ስለሆነ ማሳሰብ ትፈልጋለሁ። ወንድማችሁ ለማገዝ በመንበረ መንግስት መድኃኔዓለም ቤተክርስቲያን ትምህርት ቤት በንግድ ባንክ አካውንቱ 41 ነውና አስባለሁ በስርዓት ልያለ ይቆየናል።